ጤና ስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የምናደርሰው የእለቱ ዜናችን ተጀምሯል። በሚኖረንም ቆይታ የማን ናቸው የዜና አምዳችንን ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ነኝ። የኢትዮጵያን ብሔራዊ ጥቅም በማስከበር ረገድ የአንድነት ኃይላችን የበለጠ ሊጠናከር ይገባል ሲሉ የህዝብ እንደራሴዎች ገለጹ። ኢትዮጵያ በታሪክ አጋጣሚ ያጣችውን የባህር በር ለማስመለስ በምታደርገው ሁለንተናዊ ጥረት ኢትዮጵያውያን የዜግነት ግዴታችንን ልንወጣ ይገባልን ብለዋል። በለጠ ታረቀኝ አነጋግሯቸዋል። ምድረ ቀደምቷ ኢትዮጵያም ስልጣኔን ለመላ ዓለም ጀግንነትንና ነጻነትን ለመላ ጥቁር ህዝቦች በማስተማር ስሟን በቀዳሚነትና በደማቅ ቀለም በታሪክ መዝገብ ላይ ያሰፈረች አገር ነች። የኢትዮጵያ ደማቅ ስምና ገናና ታሪክ ከማይዋጥላቸው በክፉ የቅናት መንፈስ የተለከፉ አንዳንድ ሀገራት ውድቀቷን በመናፈቅ አይነተ ብዙ ሴራዎችን ሲጎነጉኑባት ኑረዋል። ይሁን እንጂ በቅናተኞች የተሸረቡ ሴራዎችን በውሎ የተረዱ መሪዎቿና ህዝቦቿ አንዱ ሆነውና ተሰላስለው በመስራት ልክ እንደ ትናንቱ ያችን ገናናዋን የደማቅ ታሪክ ባለቤቷን ኢትዮጵያን መፈለግ በመጀመራቸው ታላቋ ኢትዮጵያ በሂደት እየተገለጠች መጥታለች። ትናንት ኢትዮጵያም በአድዋ አድ ላይ የጻፈችውን ደማቅ የጀግንነት ታሪክ ዛሬም አይቻልም የተባለው ታላቁን የኢትዮጵያ ህዳሴ ግድብ ስኬት በማጠናቀቅ ሌላኛውን የአድዋ ድልን ተቀዳጅታለች። ይህ የኢትዮጵያውያን መነሳሳትና ማንሰራራት የህዝቦቹ አንድ መሆን ምልክት ነው፣ አጠናክረን ልንቀጥል ይገባል ይላሉ ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የህዝብ ደራሲዎች። የህዳሴ ግድብ መጠናቀቁ ለምንለው አፍሪካ የመቻልን ስሜት የመነሳሳትን፣ ከባርነት ነጻነት ወጥተን ሌሎችም እንዲወጡ ተምሳሌት እንደሆን ነው፣ አድዋ ድልን የደገምንበት ነው። አሁን ይሄንን ከእንደገና ሌሎች ብሔራዊ ጥቅሞች ላይ መድገም አለብን። መደማመጥ ሲኖር መስራት እንደምንችል ሀብቶቻችን በየቦታ አሉ። ያንን ሀብት ለመጠቀም የሰዎች አንድነት ያስፈልጋል ማለት ነው። አንድ ላይ ስንሆን የማንሰራው ተአምር የለም። የአድዋ ልጆችንን ህብረታችን፣ አንድነታችን ዋና መሣሪያችንም ይኸው ስለሆነ በዚህ ረገድ የበለጠ የምንሰራበት ዘመን ይሆናል። ይህንን አንድነታችን ካጠነከር የማይሰራ ነገር የለም። ከመሰረተ ልማት ጀምሮ ብንል በሰላም ብንል ሁሉ ነገር መንግስታችንን ያቀደ ሁሉ ይሰራል። አሁን ለኢትዮጵያ የታላቅነቷ አልክ የሆኑ ከበለጸጉ ሀገራት ተርታ የሚያሰልፏትን ታላላቅ ስኬቶችን እየተቀዳጀች እንደሆነ የሚናገሩት የህዝብ እንደራሴዎቹ ይህ ስኬት በሌሎች ሀገራዊ ጉዳዮችም ይደገም ዘንድ ልክ እንደ ትናንቱ የአብሮነትና የአንድነት የኃይል ሚዛን ማሳየት ይገባል ብለዋል። የህዳሴ ግድብ የሁላችንም ነው ይሄ አንድነት የመጣው በሀገራዊ ጉዳይ ላይ አትከፋፈልም። በብሔራዊ ጥቅም ላይ አሁንም የባህር በር ጉዳይ ላይ መከፋፈል አይጠበቅብንም። ተፎካካሪ ፖለቲካ ፓርቲዎች በዚህ ላይ አቋማቸው አንድ ነው ብዬ ነው ወስደው፣ አንድ መሆንም አለበት። ዲያስፖራው በዚህ ጉዳይ ላይ አንድ ነው መሆን ያለበት። ብሔራዊ ጥቅማችን የምናስከበረበት አንድ ስንሆን ነው። አንድ ነገር በኢትዮጵያ ላይ የሚሰነዘረው አንድነታችን ካጠናከር ማናሻንፈው የማይቻለው ነገር የለም። ሉዓላዊነታችን ላይ ኢኮኖሚ ጉዳይ ላይ ሰላም ጉዳይ ላይ በጋራ መስራት አለበት። ኢትዮጵያን ከፍተኛ ዋጋ እያስከፈሏት ካሉ ጉዳዮች አንዱና ዋነኛው በታሪክ አጋጣሚ ያጣቸው የባህር በር ጉዳይ እንደሆነ የሚናገሩት የህዝብ እንደራሴዎቹም ይህን ሀብቷን በሰላማዊና ዲፕሎማሲያዊ በሆነ መንገድ ለማስመለስ በምታደርገው ጥረት ሁሉ ጥቃቅን ልዩነቶቻችን ወደኋላ በመተው ንቁ ተሳትፎ ልናደርግ ይገባል ብለዋል። ቀይ ባህርና አባይ የኢትዮጵያን ጂኦ ስትራቴጂክ ቁመና ህልውና የኢትዮጵያን እድገት የኢትዮጵያን ብልጽግና የሚወስኑ ጉዳዮች ስለሆኑ እነዚህ ሁለቱ ውሃዎች ጋር በተያያዘ ያለውን ጉዳይ መንግስት አጠናክሮ እንደሚቀጥል ነው። የባህር በር ጉዳይ ላይ ማንም ኢትዮጵያዊ የተለየ አጀንዳ የለውም። የነበረውን ከአድዋ ድል ጀምሮ ከድሮ ከጥንት አያቶቻችን የተጀመረውን አንድነታችንን አጠናክረን ይሄንን ትልቁን ፕሮጀክትን ኢትዮጵያ ተጠቃሚ እንዲሆን የባህር በር ባለቤት እንድትሆን በጋራ መስራት አለብን። ለዚህ ደግሞ አንድነታችንን ማጽናት አለብን የሚል ሀሳብ ነው ያለኝ። በኢትዮጵያ መዘመንና መበልጸግ እያንዳንዱ ዜጋ የጥቅም ተቋዳሽ ነው የሚሉት የህዝብ እንደራሴዎቹም የኢትዮጵያን ብሔራዊ ጥቅም የማስከበርና ቀጠናዊ ሚናዋን የማጉላት የልማት ስራዎቿን የመደገፍ የዜግነት ግዴታችን ሊሆን ይገባል ብለዋል። ዓለም አቀፉ የእንስሳት እርባታ የንግድ ትርኢትና ጉባኤ ከጥቅምት 20 እስከ 22 ቀን 2018 ዓ ም በአዲስ አበባ ሊካሄድ ነው። ሁነቱ የኢትዮጵያን የእንስሳት ሀብት ለዓለም ማስተዋወቅን በዋናነት ዓላማ አድርጎ መዘጋጀቱም ተገልጿል። ቤተልሄም ሰለሞን ዝርዝር አላት። ከጥቅምታያ እስከ 22 ለተከታታይ ሶስት ቀናት በሚካሄደው ዓለም አቀፉ የእንስሳት እርባታ ንግድ ትርኢትና ጉባኤ ላይ ከ14 ሀገራት የተውጣጡ ከ80 በላይ የዘርፉ ተዋናዮች እንዲሁም የሀገር ውስጥ አጋርና ባለድርሻ አካላት በተገኙበት በሚሊኒየም አዳራሽ የሚካሄድ ይሆናል። በእውነቱ ላይ ከ5000 በላይ የምስራቅ አፍሪካና የተለያዩ የዓለም ሀገራት ጎብኚዎች ይታደማሉ ተብሎም ይጠበቃል። እውነቱ ኢትዮጵያ በምግብ ራሷን ለመቻል የምታደርገውን እንቅስቃሴ በሚደግፍ መልኩ የሀገሪቱን የእንስሳት ሀብት ለዓለም ለማስተዋወቅ ዓለም አድርጎ መዘጋጀቱን የእውነቱ አዘጋጅ ፕራና ኢቨንትስ የፕሮጀክት ስራ አስኬጅ ሜሮን ሰለሞን በሰጡት መግለጫ ተናግረዋል። የምናዘጋጀው የአፍሪካ ላይፍ ስቶክ ኤግዚቢሽንን፣ ኮንግረስ እንዲሁም ኢትዮ ፖልትሪ ኤክስፖ፣ ኢትዮፒክስ፣ አኳካልቸር አፒካልቸር እና ባዮ ኤነርጂ የተባሉ አንድ ላይ በአንድ መድረክ የሚመጡ ላይፍ ስቶክን ወይም አኒማል ሀዝበንድሪን ወክለን የምናዘጋጀው ኢንተርናሽናል ትሬድ ፌር ነው ማለት ነው። በዋናነት ደግሞ የተነሳው አላማ አድርገው የተነሳው የፉድ ሴኩሪቲን ኢኮኖሚ ግሮዝን እና ኤንቫይሮንሜንታል ሰስተናቢሊቲ ለማምጣት ኢትዮጵያ እየሰራች እንደሆነ ይታወቃል። ስለዚህ ያንን ለማገዝ ነው እንደ አንድ ፕራይት ሴክተር ይህንን ለማገዝ የተነሳ ኢቨንት ነው። ከዚ በተጨማሪ ምንስ እየተሰራ ነው፣ ምንስ ይጎለናል፣ ከዚስ በኋላ የኢትዮጵያን ላይፍ ስቶክ ሴክተር ለማሳደግ እንዴት ብንሰራስ የተሻለ ነው የሚለውን እንዲሁም ፖሊሲ ለፖሊሲ ግብአት የሚሆኑ ዲስከሽኖች የሚደረጉበት ትልቅ መድረክ ነው ማለት ነው። መንግስት በግብርና የአስር አመት የልማት እድገት አቅጣጫው የልማት ትሩፋትና የምግብ ሉዓላዊነትን ማረጋገጥ ላይ በትኩረት ሲሰራ መቆየቱን የገለጹት በግብርና ሚኒስቴር የእንስሳትና ዓሳ ሀብት ልማት ዳይሬክተር ዶክተር አለማየሁ መኮንን ከውጭ የምናስገባውን የእንስሳት ተዋጽኦ ለማስቀረትና የሀገር ውስጥ ምርትን ለማሳደግ የሚያስችሉ ተሞክሮዎችን ለመውሰድ ሁነቱ ወሳኝ ነው ብለዋል። ወደ ላይቭስቶኩ ስፔሲፊክ ስንመጣስ የተለያዩ ስትራቴጂዎች እንትን ብለዋል። በዚህ ውስጥ ያሉት አራቱ አምስት ምሰሶዎች አንደኛው የዝርያ ማሻሻያ ስራ ነው ከዝርያ ማሻያ ቀጥሎ ሁለተኛው ሙሰሶ የመኖ ሀብት ልማት ነው። ከመኖ ሀብት ልማት ቀጥሎ ያለው ሶስት ሁለት ሶስተኛው ሙሰሶ የኤክስቴንሽን አገልግሎታችን ሲሆን አራተኛው እና ዋነኛው ደግሞ የእንስሳት ጤና ነው። እና እንግዲህ ይሄ ራና ኢቨንት ያዘጋጀው የአፍሪካ ላይቭስቶክ ኤግዚቢሽንን ኮንፈረንስ ከተለያዩ ሀገሮች የሚመጡ በዘርፉ የተሰማሩ ባለሀብቶች፣ ተማራማሪዎች ሌሎችም አካላት ይዘውልን የሚመጡትን ነገር በተለይም አዳዲስ ቴክኖሎጂዎችን እንዴት አድርገን ማግኘት እንደምንችል በጋራ እንዴት መስራት እንደምንችል እድል የሚፈጥርበት ትልቅ መድረክ ስለሆነ ከዚህ መድረክ ብዙ እንጠቀማለን ብለን እናስባለን። በኢትዮጵያ የኒዘርላንድ ኢምባሲ ግብርና ዘርፍ አማካሪ አልዊን ክስፔል ኒዘርላንድ በእንስሳት እርባታ ዘርፍ ያላትን ልምድ ለማካፈልና ከኢትዮጵያ ጋር አብሮ ለመስራት ቁርጠኛ መሆኗን ተናግረዋል። በእውነቱ ላይ ከአስር በላይ በዘርፉ የተሰማሩ የኔዘርላንድ ካምፓኒዎች የሚሳተፉ ይሆናል። አንዳንዶቹ በኢትዮጵያ ቀደም ብለው ኢንቨስት በማድረግ እየሰሩ ያሉ ሲሆን፣ ገሚሶቹ ደግሞ አዳዲስ ወደዚህ ዘርፍ መሰማራት የሚፈልጉ ካምፓኒዎች ናቸው። ኢትዮጵያ ይህንን መድረክ ማመቻቸቷም በጋራ ለመስራትና ሀገሪቱ ያላትን አቅም ለማሳየት በፋይናንስ ዘርፉን ቢሆን ለማገዝ ያሉ አማራጮችን በስፋት ለማየት የሚያስችል ነው። በዚህ ሁነት ላይ ከሚሳተፉ የግሉ ሴክተሮች ባለፈ ደግሞ የኔዘርላንድ መንግስትም ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ የምሰራውን ስራ ለመደገፍና በጋራ ለመስራት ቁርጠኛም ነን። ሁነቱ ኢትዮጵያን በዶሮ እርባታ፣ በመኖ፣ በእንቁላል ምርት፣ በስጋ ማርና እንዲሁም ወተት በመሳሰሉ ዘርፎች የሀገራትን ልምድ በመውሰድ የሀገር ውስጥ የእንስሳት ሀብት ልማትን ለማሳደግ እንደሚያግዝም ተገልጿል። የደብረ ብርሃን ዩኒቨርሲቲ የመገዘዝ ንግድና የማማከር ስራዎች ኤንተርፕራይዝ በ44 ሚሊዮን ብር ወጪ የእንስሳት መኖ ማቀነባበሪያ ፋብሪካ ግንባታን አጠናቅቆ አስመረቀ። ፋብሪካው ዩኒቨርሲቲው ራስ ገዝ ለመሆን የሚያደርገው ጉዞ አንድ አካል ሲሆን፣ ለዩኒቨርሲቲው ተማሪዎች የእውቀት ሽግግር ልምድ መቀመሪያ ትልቅ አቅም ይሆናልም ተብሏል። ለአለም ላይ ኩን ዝርዝር አለው። በደብረ ብርሃን ዩኒቨርሲቲ ስር የሚገኘው የመገዘዝ ንግድና የማማከር ስራዎች ኢንተርፕራይዝ የእንስሳት መኖ ማቀነባበሪያ ፋብሪካን አስመርቋል። የኢንተርፕራይዙ ዋና ስራ አስኪያጅ አቶ ይርዳው አለሙ ማቀነባበሪያው በ44 ሚሊዮን ብር እንደተገነባም ተናግረዋል። ኢንተርፕራይዙ ለሚያረባቸው ከሁለት መቶ በላይ የወተት ላሞች የመኖ አቅርቦትን ለመሸፈንና ከዩኒቨርሲቲው ውጭ ለሚገኙ አርቢ ማህበረሰብ ክፍሎች የመኖ አቅርቦትን ለማሳለጥ ያለመ ነው ብለዋል። እዛ አካባቢ ትልቁ የእንስሳት መኖ ጥረት ያለው በመሆኑ እኛም እስከዛሬ ከደብረ ዘይት ከናዝሬት ይህን ነው የምንገዛው ና ይህን ችግር ለመቅረፍ አንደኛ ዩኒቨርሲቲው ግንባታውን አጠቃላይ ኦልሞስት ከ35 ሚሊየን ብር በላይ የሚፈጅ ግንባታ ገንብቶ ፋብሪካውን ደግሞ በሰአት አምስት ወን የሚያመርት በኢንተርፕራይዙ 6 ነጥብ 5 የዛሬ ሁለት ዓመት አካባቢ ሚሊየን ብር የፈጀ ፋብሪካ ነው። በአጠቃላይ ከ40 እስከ 45 ሚሊየን አካባቢ የሚፈጅ ትልቅ ፋብሪካ ነው። ስለዚህ ለውስጥም ለእኛ ለፋርሙም ለውጭም ለአካባቢው ማህበረሰብ የመኖ ችግርን ለመፍታት የተቋቋመ ፋብሪካ ነው። ኢንተርፕራይዙ ለዩኒቨርስቲው ማህበረሰብ የወተት አቅርቦት፣ የካፌ አገልግሎትና ሌሎችም ተግባራትን እንደሚያከናውን ስራ አስኪያጁ ተናግረዋል። እንስሳት ፋርም እንዳልኩ የዲዛይንና ማማከር አለን። ሰብል አቅርቦትና ስርጭት አለን። ሌሎች የካፌ አገልግሎት እንሰጣለን። እንጨትና ብረታ ብረት አለን። በዝርዝር እነዚህን ስራዎች እንሰራለን። የደብረ ብርሃን ዩኒቨርሲቲ ፕሬዚዳንት ዶክተር አስማረ መለሰ ኢንተርፕራይዙ ያስመረቀው የመኖ ማቀነባበሪያ ለዩኒቨርሲቲው ተማሪዎች የእውቀት ሽግግር ልምድ መቀመሪያ ይሆናልም ብለዋል። ፋብሪካው የመምህራንን የተማሪዎችን ምርምር ወደ ተግባር የሚቀይር የእውቀት ሽግግር ተግባራዊ ልምምድና የምርምር ማዕከል ሆነው ያገለግላል። ከዚህ ባሻገር የምግብ ንግድና የማማቀር ሥራዎች ኢንተርፕራይዝ ሌሎች የማህበረሰብ አገልግሎት የሚሰጡና ለገቢ ማመንጫነት የሚያስችሉ ስራዎች እየሰራ ነው። ኢንተርፕራይዙ ዩኒቨርሲቲው ራስ ገዝ ለመሆን የሚያደርገውን ጉዞ በገቢ ለማገዝ ጥረት እያደረገ ስለመሆኑም ነው የተገለጸው። በምረቃው ላይ የዩኒቨርሲቲ የቦርድ አባላትና አመራሮች እንዲሁም የከተማ አስተዳደሩ የመንግስት የስራ ኃላፊዎች ተገኝተዋል። ከምርቃቱ ጎን ለጎን በዩኒቨርሲቲው መምህራን መኖሪያ ህንጻ ግንባታና ሌሎችም ፕሮጀክቶች ተጎብኝተዋል። በደብረ ብርሃን ከተማ አስተዳደር ለሚገኙ ከ700 በላይ ወጣቶች በልዩ ሁኔታ 200 ካሬ ሜትር ቦታ እንዲሰጣቸው መደረጉን የከተማ አስተዳደሩ መሬት መምሪያ አስታወቀ። መንግስት የወጣቶችን ጥያቄ ለመመለስ ከፍተኛ ጥረት እንዳደረገ ሁሉ ወጣቶችም ልማትን በማሳለጥና ሰላምን በማስፈን ሚናቸውን እንዲወጡ መልእክት አስተላልፏል። ደረጀ በቀለ ተጨማሪ ያለው በደብረ ብርሃን ከተማ አስተዳደር የባቂሎ የገጠር ቀበሌ ወጣቶች የመኖሪያ ቤት መስሪያ ቦታ እንዲሰጣቸው ለአመታት ጠይቀዋል። ታዲያ የከተማ አስተዳደሩም የወጣቶችን ጥያቄ ለመመለስ የተለያዩ ጥረቶችን ሲያደርግ ቆይቷል። የከተማ አስተዳደሩ መሬት መምሪያ ኃላፊ እታለማዊ ምታቱ እንዳሉት ታዲያ ለ775 የቀበሌው ወጣቶች በልዩ ሁኔታ ለእያንዳንዳቸው 200 ካሬ ሜትር ቦታ እንዲሰጣቸው ተደርጓል። ዋና ዓላማውም የገጠር ማዕከል ምስረታ ነው ያሉት ኃላፊዋ ከመኖሪያ ቤት ማህበር አሰራር በተለየ ሁኔታ ወደ 34 ብሎክ መደራጀቱን ጠቅሰዋል። የገጠር ማዕከል የራሱ አሰራር ስላለው በዛ ሂደት ወጣቱ በህብረተሰቡ ከተመለመለ ከተተቸ በኋላ ከዛው ካርሶ አደሩ መሬት ላይ የወል መሬት ስለሌለ ካሳ ከፍሎ ነው ሁሉም ወጣት እንዲያገኘ የተደረገው ማለት ነው። ይሄን ሁሉ የካሳ ገንዘብ ደግሞ አጋር አካላትን በማስተባበር ክፍለ ከተማው ከፋይናንስ ተቋሞች ጋር ብድር እንዲያገኙ ከመቶ እስከ መቶ ሀምሳ ሺህ ብር ድረስ ፈጥኖ ብድር አመቻችቷል። እንደዚህ እንዲደርስ በማድረግ ማለት ነው። ይሄንን ሁላ የላቅ አስተዋጽኦ ክፍለ ከተማውም ቀበሌውም ትልቅ አስተዋጽኦ በማድረጉ ለዛሬው እለት በቅቷል ማለት ነው። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት በበኩላቸው ከተማ አስተዳደሩ ለወጣቶች የመኖሪያ ቤት መስሪያ ቦታ መስጠቱ የህዝቡን ጥያቄ የመመለስ አንዱ አካል ነው ብለዋል። ይህም ቀበሌው በከተማው ፕላን መሰረት በአግባቡ እንዲመራ የሚያደርግ ነው ብለዋል። አቶ በድሉ ባቄሎ ዛሬ ብቻ በምናያት አይደለም በከተማው ቅርብ እስከሆነ ድረስ ነገ የከተማው መዋቅራዊ ፕላን ሲሰራ አንዱ የከተማው አካል ሆኖ የከተማ ቀበሌ ሆኖ የሚቀጥል ቀበሌ በመሆኑ ከወዲሁ በፕላን በአግባቡ በፕላን መምራት፣ ሁለተኛ ወጣቶቹና የአካባቢው ማህበረሰብ የሚጠይቀውን ጥያቄ መፍታት አንዱ ስለሆነ ከመሬት መምሪያው ጋር ትኩረት አድርገን እንዲሁም ከክፍለ ከተማው ጋር ዛሬ የደረስንበት ደርሰናል ወጣቶች የተረከቡት ቦታ በገጠር ኮሪደር ልማት አሰራር መሰረት ግንባታ የሚደረግበት መሆኑንም ተናግረዋል። ለሌሎች አካባቢዎች ተምሳሌት እንዲሆን ተጨማሪ መሰረተ ልማትና ማህበራዊ ተቋማት ይሟላሉ ያሉት አቶ በድሉ ወጣቶች ውበት ያላቸው ቤቶችን እንዲገነቡ ከተማ አስተዳደሩ አስፈላጊውን ድጋፍና ክትትል ያደርጋል ብለዋል። መንግስት የወጣቶችን ጥያቄ ለመመለስ ከፍተኛ ጥረት እንዳደረገ ሁሉ ወጣቶችም በልማትና በሰላም እሴት ግንባታ ላይ የበኩላቸውን አስተዋጽኦ እንዲያበረክቱም ጥሪ አቅርበዋል። የገጠር ኮሪደር አንዱ አካል ነው። ስለዚህ የሚገነቧቸው ቤቶች ዘመናዊነትን የጠበቁ የገጠር ኮሪደርን ታሳቢ ያደረጉ ቤቶች ነው መሆን ያለባቸው። በፕላን ላይ በደንብ ተቀምጠዋል። በቂ መንገድ አለው፣ በቂ መዝናኛዎች ያሉበት ሁኔታ ነው ያለው። ነገ ይሄ አካባቢ ለሌሎች ማስተማሪያ ሞዴል የሚሆን የገጠር መንደር ነው የምንመሰርተውና የምንገነባቸው ቤቶችም ያሊመጥን የሚችሉ ረጅም ጊዜ ሊያገለግሉ የሚችሉ የአካባቢውን ባህል ሊገልጹ የሚችሉ ቤቶች እንድትገነቡ ነው በእኔ በኩል የምመኝላችሁ። የአካባቢዎቹን ሰላም፣ የአካባቢዎቹን ልማት በማስጠበቅ ረገድም ተልኳችሁን እንድትወጡ መልእክት ለማስተላለፍ ነው። ቦታ የደረሳቸው ወጣቶችም የረጅም ጊዜ ጥያቄያቸው መመለሱ እንዳስደሰታቸው ነው የተናገሩት። ከተማ አስተዳደሩ ላደረገላቸው ትብብርም ምስጋና አቅርበዋል። መንግስት የወጣቶችን ጥያቄ ለመመለስ ከፍተኛ ጥረት ማድረጉን የገለጹት ወጣቶቹ ልማትን በማሳለጥና ሰላምን በማስፈን ሚናቸውን እንደሚወጡም ተናግረዋል። መግለጽ አልችልም፣ በጣም ደስ ብሎኛል። ምክንያቱም የረጅም ጊዜ ጥያቄ ነበረ ብዙ ጊዜ ስናነሳው የነበርን ጉዳይ ነው የቦታ ጥያቄ ወጣቱ በጣም ይፈልጋል ከብዙ ድካምና ልፋት በኋላ እዚህ ላይ ደርሶ እንግዲህ ቦታ ልናገኝ መሆኑ በጣም ደስ ብሎኛል ወጣቱ ቀርቶ አርሶአደሩ በጣም ተደስቷልና እኔም ጭምር በጣም እድለኛ ነኝ ብዬ ነው የማመሰግነውና በጣም ተደስተናል እንግዲህ በቻልነው አቅም አሪፍ ቤትና እንግዲህ ፕላኑን የጠበቀ ስራ እንሰራለን ብለን እንጠብቃለን። ለብዙ አመታት የጠየቀው ጥያቄ ሲመለስለት ወጣቱ በቃ ያለውን የሰላሙንም ጉዳይ የልማቱንም ጉዳይ እንደገና ደግሞ በትምህርትም በጤናውም በግብርናውም ያለውን ነገር ደስተኛ ስለሆነ ይቀጥላል ብዬ አስባለሁ። ወደፊትም በከተማዋ ለሚከናወኑ የሰላምና የልማት ስራዎች ንቁ ተሳታፊ እንደሚሆኑ ነው የጠቀሱት። በመርሃ ግብሩ ላይ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ ደጀኔ ልመንህን ጨምሮ የከተማ አስተዳደሩ የስራ ኃላፊዎች ተገኝተዋል። ተመልካቾቻችን ዜናዎቻችን ቀጥለዋል። በማስከተል ወደ ማናቸው የዜና አምዳችን እናልፋለን። በኢትዮጵያውያን ልብ ውስጥ በደማቁ ተጽፈዋል። በዘመናት የማይነዋወጥ የክብር ስፍራም አላቸው። ለበርካታ ህጻናት ማረፊያም ሆነዋል። አበበች ጎበና። በዛሬው የማናቸው የዜና አምዳችን ስለ አበበች ጎበና አዲሱ ዳዊት ተከታዩን ዘገባ አዘጋጅቷል። የበጎነት ትእምርት የደግነት መልክ የርህራሄ ጥግ የፍቅር ገጽ የድሆች እናት አፍሪካዊት ማዘር ትሬዛ ጥቅምት አስር 1928 ዓመተ ምህረት በኦሮሚያ ሰሜን ሸዋ ግራር ጃርሶ ሸበል መንደር አቶ ጎፌ ሄዩና ወይዘሮ ወሰኔ ብሩ የነገዋን የሾዎችን እናት ወደዚህ ዓለም አመጧቸው። የምናወራው የተቸገሩት ሁሉ ደግናት ስለሆኑት አበበች ጎበና ነው። ልጅ በማህጸን ብቻ ሳይሆን በልብም ተምጦ እንደሚወለድ ምስክር የሆኑ ናቸው። ልጆቻቸው አዳዬ እያሉ ነው የሚጠሯቸው። በጎነት ሰው ቢሆን የእሳቸውን ስጋ ለብሶ በገሃድ ይታይ ነበር። የልጅነት ወዘናቸው ሳይጠፋ ነበር አለም ክፉ መልኳን የገለጠችባቸው። አባታቸውን እድሜያቸው በቅጦ ሳይነጋ ተሰናበቱ። በጣሊያን የጦርነት ዘመን መሆኑ ነው። አባታቸው መገደላቸውን ተከትሎ ባያቶቻቸው እጅ አደጉ። እድሜያቸው አስር እንደተሻገረ ሌላ ፈተና ከፊታቸው እንደ ተራራ ተደቀነ። ተገደው ሊዳሩ ሆነ። ይህን ችግር ማለፊያ መላ ዘየዱ። ከነበሩበት ፊቼ ወደ አዲስ አበባ ተጓዙ። በቅጡ ከተላመዱ በኋላ አስኳላ ገቡ። መሰረታዊ ትምህርትም ቀሰሙ። ትምህርታቸውን አጠናቀው ተመርቀው በአንድ የቡናና ሰብል ድርጅት ውስጥ የጥራት ተቆጣጣሪ በመሆን ሰሩም። አዳዬ ሃይማኖታቸውን አጥባቂ ናቸው። ሃይማኖታዊ ግዴታቸውን ለመወጣት ነበር ወሎ ላይ የተገኙት ግሸን ደብረ ከርቤ ሊሳለሙ እዚያው በሄዱበት አጋጣሚ የበጎነት ስራቸው ገፊ ምክንያት ተገኘ። ወቅቱ ለሰሜኑ የኢትዮጵያ ክፍል ሰኔና ሰኞ ሆኖ ነበር። ወሎ በከባድ ድርቅ ተመቷል። በረሃቡ ሕይወታቸው ያለፈ ሰዎች አስክሬን እዚህም እዚያም ይታያል። አሞራው የሰውን ስጋ ይበላል። ዓይናቸው የሞተ እናቷን ጡት ከምጠባ ልጅ ጋር ተገጣጠመ። ልባቸው አልችላለና ልጅቷን በቅፋቸው አስገቡ። እዚያው ባሉበት ሌላ ጎልማሳ ልጁን በቅፎ እንደያዘ ሊሞት ሲያጣጥር ተመለከቱ። በእጃቸው የነበረውን ምግብ ቢያቀምሱትም ሊያተርፉት ግን አልተቻላቸውም። ምንም ማድረግ ባይችሉ፣ ልጁን ግን ወደ ቤታቸው ይዘው ሄዱ። በዓመቱ ሌሎች 19 ልጆችን ጨምረው በቤታቸው 21 ልጆችን ማሳደግ ጀመሩ። ልጆቹን በማሳደግ ሂደት በብዙ ተፈትኗል። የሚያብሏቸው አጥተው እነሱን ለማሳደግ ያልሰሩት ስራ የለም። በጎነትን ሽተው የበጎነት ተግባራቸው ካልተዋጠላቸው ባለቤታቸው ጋር ተፋተዋል። የነበራቸውን ወፍጮና ቪላ ቤት ለባለቤታቸው ጥለው ለወርቃማ ግብራቸው ሲሉ ሳጥራ ጎጆ ቤት መኖር ጀምሩ። ንፍሮና ቆሎ እስከ መሸጥ የደረሰ መስዋዕትነት ከፈሉ። የተቸገሩ ሕፃናትን እየመገቡ ለነጋቸው ብሩህ ተስፋም መምህር ቀጥረው እንዲማሩ አደረጉ። በጊዜ ሂደት ልጆችን የሚመግቡት ለመምህራቸውም የሚከፍሉት ተቸገሩ። በበረታ ጥረትና በበሳል አመራር ሲአርሲ ሜንሽን ፎር ሜንሽን የተባለ ግብረሰናይ ድርጅትን ከጎናቸው አሰለፉ። ተቋሙ በጎነትንና ተግባሩን ወዶ መጠነኛ ድጋፍ አደረገላቸው። ከቀደመው ስራ ባሻገር ጠጅ በመጣልና ባልትና በማዘጋጀት እየሸጡ ለዶዎች መድረሳቸውን ቀጠሉ። ድርጅታቸውንም አበበች ጎበና የሕፃናት ክብካቤና ልማት ማህበር አሉት። በሁለት ልጆች ማሳደግ የተጀመረው የበጎነት ጉዞ ለብዙዎች ደረሰ። ላለፉት ከ40 በላይ ዓመታት ከ3500 በላይ ሕፃናትን በገነቡት ማዕከል አሳድገው ነጋቸውን ለመኖር አስችለዋል። ከአንድ ነጥብ አምስት ሚሊዮን በላይ ሕፃናትና ሴቶችን በድህነት ቅነሳ የድጋፍ ፕሮግራም ተጠቃሚ በማድረግ ከከፋ የህይወት ፈተና አድነዋል። ለሚሰሩት መልካምነት አንድም ቀን ደሞዝ ጠይቀው ያውቁም። ለበጎነታቸው የተለያዩና በሺዎች የሚቆጠሩ ሽልማቶችን ከዓለም አቀፍ ተቋማት ቢበረከትላቸውም ለህፃናት ማዕከሉ ያስረክባሉ። ከዓመታት በፊት ዓለምን ያስጨነቀው ወረርሽኝ እሳቸውም ጋር ደርሰው በኮቪድ-19 ምክንያት በ85 ዓመታቸው ይህችን ምድር ተሰናበቱ። እሳቸው በስጋ ቢለዩም ድርጅታቸው ግን ለሰዎች የመድረስ ተግባሩን አላቋረጠም። በበጎነት ተግባራቸው ስማቸው ከመቃብር በላይ ገዝፏለም። በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች።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 እንደሆነ የገለጹት ዋና ኮሚሽነሯ በቀጣይ በትልቁ ሀገራዊ ምክክር ጉባኤ ላይ ተሳታፊዎች የሚወክሏቸውን ሰዎች መምረጣቸውንም ጠቁሟል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ነው። የክህሎት ልማት ሀገራዊና አህጉራዊ ግቦችን ለማሳካት ትልቅ አቅም መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ሁለተኛው የአፍሪካ የክህሎት ሳምንት በአፍሪካ ህብረት የመሰብሰቢያ አዳራሽ መካሄድ ጀምሯል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ወቅት እንዳሉት ክህሎቶች ለሀገራዊ ግቦችና ለአህጉራዊ የ2063 የልማት አጀንዳዎች መሳካት ዋነኛ አንቀሳቃሽ ኃይል ናቸው። ኢትዮጵያ ለክህሎት ልማት በሰጠችው ትኩረት ተጨባጭ ለውጥ እያመጣች ነውም ብለዋል። ክህሎት መር የፖሊሲ እርምጃዎች ወጣቶች ከስራ ፈላጊነት ወደ ስራ ፈጣሪነት እንዲሸጋገሩ እንዲቀሩ በማድረግ የስራ ፈጣሪነት ባህልን በንቃት እያስተዋወቀ መሆኑን ተናግረዋል። ተመራቂዎች የራሳቸውን ስራ እንዲጀምሩና እድገት እንዲያመጡ የሚያስፈልጋቸውን ስልጠና ምክርና የገንዘብ ድጋፍ እያመቻቸ መሆኑን አመላክተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በበኩላቸው የህዝባችንን አቅም ወደ ውጤታማ አሳታፊና ዓለም አቀፍ ተወዳዳሪ ወደሆነ የስራ ሀይል መለወጥ አለብን ብለዋል። ክህሎት የአፍሪካ ህብረት አጀንዳ 2063 ማዕከል መሆኑንም ተናግረዋል። የኢትዮጵያ ዜና አገልግሎት ዘግቦታል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው የዕለቱ ዜናችን እዚህ ላይ ተጠናቋል። ስለ አብሮነታችሁ እናመሰግናለን። ሰላም።